ህንፃ ቤተክርስቲያኑ አልቆ ወራጁ ተጥሎ አሁን ቆርቆሮ ጎንደር ገዝተናል። ባለተስፋዎች አስተባብረውልን ከዚህ ካስተባበሩት መሃል ደግሞ ወለቱ ትንሣኤ በወለቱ አስተባባሪነት መቶ አስራ ሁለት ቆቆሮ በሱ አስተባባሪነት ብሏልና ያው ገብቶልናልና ስለዚህ እዚህ አሁን አምላክ ይባርክልን ይቀድስልን። ሰላሙ ይላክልን ፈጣሪያችን። ልጃችን ለጥንታይ ወዲያር ባርክሽ። ሌሎች ወገኖቻችን እግዚአብሔር አምላክ ይጠብቃችሁ። የአባቶቻችን አምላክ ይርዳልን፣ ባላችሁበት ይጠብቃችሁ። እንግዲህ ያው ሌላው ደግሞ በዳሙ ጠፉት የቆየ በመሆኑ አሁን እንግዲህ የሚያስፈልገን መቆስ ብለው ተበድረን ያሟላ ነው። ሌላው ደግሞ ኮርኒስ አለ፣ ሌላም መንበር፣ ሌላም እንግዲህ ቤተ ክርስቲያን እንደምናውቀው ምንጣፍም፣ ሌላም የተለያየ ስላለ ከጎናችን እንዳትለዩን። እግዚአብሔር አምላክ ይባርክልን፣ በዓሉን የሰላም ፍቅር ያደርግልን። የአባቶቻችን አምላክ ይርዳልን። እሺ፣ እግዚአብሔር ይስጥልን። ወለተ ትንሣኤ እዚህም ወንድማችን ለዚሁ ቅንና መልካም ሆኖ ይህን ወደ እናንተ ያደረሰውን እንግዲህ የገዳሙን ችግር የገዳሙን እንዲሁ ማለኮሳትና ተማሪዎች ቤተ ክርስቲያኑ ያለበት እንዲሁ መልካም ነገር እንዲደርስ ብለው እዚህ ሂደው አይተው ይህን ገዳም ወደ መልካም እንዲሆን ብለው አስበው ወደ እናንተ ወደ ውጭ እንዲደርስ ያደረጉ ወንድማችን አቶ ነጋ ነፃ ስማቸው ገብረ ኪዳን የሚባሉ አባታችንን ይጠብቅልን። ይሄ ነው እግዚአብሔር አምላካችን ፈጣሪያችን። መልካም ነገር አስቡ፣ መልካሙን እናንተ በምታስቡት እኔ በጥፍ አድርጌ ሁለመናውም አስተካክል ዘንድ እንዲሁ የሚለው ቃል በእነዚህ ወንድማችን መገበሪያ ኪዳነ አድሮ ሰማይቱ ቅዱስ ጊዮርጊስም ምክሩን ገልጾለት ወደ እናንተ አድርሷል። ወደ አንቺንም ይጠብቅልን በዛችን እንዲሁ ባላችሁበት ለኢትዮጵያ ያሉት ቅድስት ቤተክርስቲያን መሰረት ናችሁና መሰረትነታችሁን ጽናቱን አሁንም በተዋዘ ሃይማኖታችሁ መልካም ማሰቡን ያድልልን እያለ እያመሰገነ ነው። ይሄ ገዳማው የተተከለበት ዘመናት ብዙ ጊዜ ያስቆጠረ ነው። አሁን ደግሞ ተፈጽሞ እኒህ አባታችን አለም ወጥተው ወርደው ሁሉ አሳሚ ነው። ሁሉ ተመራካቸ ነው። ይህም ለተማሪዎችም ገመመናና ገዳሙ ያሉት መለከሳቶችንም ሲሆን ጧት ማታ በማሰብ አሁን ደግሞ ህንፃው አልቆ በጣም የሚያምር ህንፃ ሁኖ ያው ቆርቆሮ እንግዲህ ዛሬ ቆርቆሮ እያደገ ስለሄደ ይሄን ወደ እናንተ የደረሰው እናንተም ደርሶ አይታችሁ ይሰዳችኋል። ና እግዚአብሔር ቤታችን ይስራለን ለመንግስተ ሰማያት መሪነት እግዚአብሔር ያድርግልን እያለ አሁንም ያለውን ከእናንተ ያገኘነውን እንዲሁ በመልካም እያሳሰብን እና መልካሙን እየተቀበልን ነው። ከዚህም በጎን ሰማዕቱ ቅዱስ የእጅሱ ነው፣ ይጠብቅልን። አትርሱን፣ እኛ እንረሳን፣ በጸሎት በአባታችን ስር ሆነን በጸሎት አንረሳችሁም። የማያስረሳ ልቦና ለገዳሙ ሰጥቷል። እናንተም እንግዲህ ከዚህ የበለጠ እንዲሁ አባታችን ቅድም ሲገጡት እንደነበረው ይሄ ቅዱስ ቤተክርስቲያን ሲመሰረት መቼም ጽላቱ የሚቀመጥበት ትልቅ እንዲሁ መንበር ይገባዋል። ያለውም በጎን እየሆናችሁ እናንተ እንዲሁ መጋረጃ ቤተክርስቲያኑ በቁመቱ ልክ ይገባዋል። ይህንን እንድታሳስቡልን እኛ በተቻለ አቅማችን አንረሳችሁም። ሰናይቱ በጎን ይሆንልን፣ እግዚአብሔር ይጠብቅልን እያልኩኝ ለምስጋኔ ነው። ቃለ ያሰማለን እንግዲህ ያው አባታችን መረቀ በኋላ የና የእሳቸው ምርቃና አሁን ይደርባችሁ የአባቶቻችን ሁላችሁ የደካሞች ይደርባችሁ። ያው ቅድም እንግዲህ ያላስተካከል ምንድን ነው ያው 200 3 3 ሺ 200 ብር ነው እንግዲህ በወለተ ተንሳ አስተባባሪነት መመናን ይገዙልን ማለት ነው። እንግዲህ በአጠቃላይ ቆርቆሮ ምን ይመጣል ማለት ነው 112 ቆርቆሮ ከመጓጓዣው ጋር ይሆናል። እግዚአብሔር አምላክ ይስጥልን። እርሶትንም አቶ ነጋ በእውነት የዝሆኑ አቃቢ እግዚአብሔር አምላክ ደረጃ ላይ ደረጃ ይጨምርልን። በእውነት ክርስቲያን በየቦታው ያሳጣን። ገብረ አምላክ ይጠብቅልን። አሁን እንግዲህ አምላካችን ከእናንተ ጋር በሰማይ